በደቡብ ኢትዮጵያ ክልል ሳውላ ከተማ አስተዳደር ማዘጋጃ ቤት የዲጂታል ቴክኖሎጂ አገልግሎት አሰጣጥን የክልሉ ከፍተኛ አመራሮች በስፍራው በመገኘት አስጀምረዋል። የከተማ አስተዳደሩ ከንቲባ ዶክተር ንጉሴ መኮንንም በእንኳን ደህና መጣችሁ መልእክታቸው ተከታዩን ብለዋል። የሳውላ ከተማ የዚህ አገራዊ እንቅስቃሴ አካል እና ትስስር የሰፈነባት በመሆኗ ኩራት ይሰማኛል። ወደፊት ስንሄድ ከተማ አስተዳደሮችን በዲጂታል ማንበብና በአቅም ግንባታ ላይ ኢንቨስት ማድረጉን ይቀጥላል። ይህም ሁሉም ዜጎች የኋላ እና የእድሜ ልዩነት ሳይኖራቸው ከዚህ ፈጠራ ተጠቃሚ እንዲሆኑ ያደርጋል። የተጀመረው ከእጅ ንክኪ ነጻ ዘመናዊ የዲጂታል አገልግሎት አሰጣጥም በደቡብ ኢትዮጵያ ክልል በአራት ዋና ዋና ከተሞች ላይ መተግበሩንና ወደ ሌሎች ከተሞችም እየሰፋ የሚሄድ መሆኑ ተመላክቷል። ከተማ አስተዳደሮችን፣ ዞኖችን በማስተባበር ወደዚህ ስራ ተገብቶ ዛሬ ውጤት አይተን ስናስጀምር አራተኛ ከተማችን ነው። ግን ደግሞ በፍጥነቱ ሞዴል የነበረ ማዘጋጃ ቤት ሆኖ ለአገልግሎት ዛሬ በቅቷል እና ይሄ የዘመነው አገልግሎት በቀጣይነት አገልግሎት ሲሰጥ በአገር አቀፍ ደረጃ አንድ ተገልጋይ አንድን አገልግሎት ይዞ ሲሄድ በምን ያክል ደቂቃ ውስጥ፣ በምን ያክል ጊዜ ውስጥ ተገልግሎ መውጣት አለበት የሚል ስታንዳርድ ተቀምጦለታል። በዚያ ስታንዳርድ ሁሉም ተገልጋይ አገልግሎቱን እንዲያገኝ ያግዛል። እንደ ሀገር በፌዴራልና በክልል በተመረጡ ከተሞች የተጀመረው የዲጂታል ቴክኖሎጂ አገልግሎት አሰጣጥ በደቡብ ኢትዮጵያ ክልልም በልዩ ትኩረት እየተሰራበት እንደሚገኝ ተገልጿል። የፌዴራል ተቋማትና አዲስ አበባ ከተማ አስተዳደር ላይ ብዙ ለውጦች ባለፉት ሁለት ሶስት ዓመታት ታይተዋል። ይህንን ወደ ሁሉም አካባቢዎችና ክልሎች፣ ዞኖች፣ ከተሞች በማምጣት ተግባራዊ ማድረግ ይኖርብናል በሚል የክልላችን መንግስት በእድሜው ምንም እንኳን የሁለት ዓመት እድሜ ያለው መንግስት ቢሆንም በአገልግሎቱ ተሻጋሪ የሆነውን ድክመቱንም ጥንካሬውንም ለይቶ ሙስናና ብልሹ አሰራርን በማስቀረት ሕዝባችን በሚያገኘው አገልግሎት መክፈል ያለበትን ተገቢ ክፍያ ብቻ ከፍሎ አገልግሎቱን ከመንግስት እንዲያገኝ ለማድረግ ታቅዶ የተሰራ የስራ ውጤት ነው ዛሬ ሳውላ ላይ ላውንቺ ያደረግነው። አገልግሎቱ እውን እንዲሆን የድርሻቸውን ላበረከቱ አካላትም በማስጀመሪያ መርሃ ግብሩ ላይ ምስጋና ተችሯቸዋል። በአጠቃላይ ግልጽ አሰራርን፣ ተደራሽነትን፣ ተጠቃሚነትን እንዲሁም ደግሞ የአገልግሎት እርካታን ከፍ የሚያደርግ ተግባር በመፈጸማችው እጅግ እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። የሳውላ ከተማ አስተዳደር ማዘጋጃ ቤት ባስጀመረው የዲጂታል ቴክኖሎጂ አገልግሎት አሰጣጥ ምርሃ ግብር ላይ ከዞኑ ከተሞችና ከአግሮ አባጭ ከተሞች የከተማ አመራሮች ተገኝተዋል። በቆይታቸውም ጥሩ ልምድ የቀሰሙበት መሆኑን ተናግረዋል። በሚሊሊስ አገልግሎትን ማግኘት የሚችሉ ሰዎች በአጭር ሰዓት አገልግሎት ያገኛል። ሳውላ ከተማ ማዘጋጃ ቤት የሰራው ነገር እጅግ በጣም ደስ የሚል ነው። እነዚህን ነገሮች ደግሞ ቀጣይ ተሞክሮችን ወስደን በላስካ ከተማ ላይ መስራት መስራትና የክልሉን ቀልጣፋ አገልግሎት የስራ ድርሻችን እናደርጋለን። የሚል አመኔታ ነ አመታዊ ግብር ክፍያውን ራሱን መፈጸም በቤቱም ሆኖ መፈጸም የሚችልበትን ሲስተም ጭምር ያስተሳሰሩ ያሉበትን እውነታ ነው ያየሁት። አንድ ባለሙያ ቢሮ ውስጥ ሆኖ አላስፈላጊ ነገሮችን መስራት እንደሌለበት ያን ሁሉ የሚቆጣጠር ካሜራም ጭምር ያለበት በጣም ደስ የሚሉ ነገሮች ነው ያየ ነው። ይህን ቴክኖሎጂ ወደ እኛም ወስደን ቀጣይ እንደ ጋልማ ከተማ አስተዳደር ገና አዲስ ነን። ብዙ ነገሮች ይጠበቁብናል። የአገልግሎት አሰጣጥ ቴክኖሎጂውን ይበልጥ በዘመናዊ ቁሳቁሶች በመደገፍ በሳውላ ከተማ የሚገኙ ቀበሌያትን ጭምር ከማስተሳሰር ባለፈ ለአጎራባች ከተሞችም ልምድ ለማካፈል ጥረት እንደሚደረግ ተገልጿል። አሁን ከተማው ላይ ነው ማዘጋጃ ከተማው ላይ ሶስት ቀበሌያት ያሉ ሶስቱም ቀበሌያት ላይ የሲስተም መዘርጋት መቻል አለበት። ለዚህ ጉለት የሆነው አንዱ የኮምፒውተር ነው፣ ፕሪንተር እና ስካነሮች ናቸው። ለዚህ በቀጣይ እቅድ ውስጥ አስገብተናል። በአጭር ጊዜ ይሄን አገልግሎት እዚህ ዋናው ማዘጋጃ ብቻ ሳይሆን ቀበሊያትም ላይ በተመሳሳይ ይሄ አገልግሎት የሚሰጥበት ሁኔታ ይፈጥራለን ማለት ነው። ከተቻለ ከፍ ያለው መዋቅር ይሄ እትማማች ከተሞችን በመፍጠር የከተሞች ፎረም እዚሁ አካባቢ ላይ በመፍጠር እነኝን ጥሩ ጥሩ ነገሮች አንዱ ከተማ ከሌላው ከተማ ሼር የሚያደርግበትን ስርዓት መፍጠር የሚቻልበት ሂደትም መፈጠር አለበት ባይ ነው።